ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን፣ ዛሬ ህዳር 19 ወይም ኖቬምበር 28 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክሪብ ካላሉ ሰብስክሪብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮውን ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው እለት በጥቁር ገበያ አንድ የአሜሪካን ዶላር 179 ብር ከ52 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 151 ብር ከ52 ሳንቲም ገዝቶ 154 ብር ከ55 ሳንቲም እየተሸጠ ነው። በንግድ ባንክ 150 ብር ከ82 ሳንቲም ተገዝቶ 153 ብር ከ84 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገቢያ 207 ብር ከ94 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው 176 ብር ከ99 ሳንቲም ገዝቶ 180 ብር ከ52 ሳንቲም እየሸጠ ነው። በንግድ ባንክ 174 ብር ከ73 ሳንቲም ገዝቶ 178 ብር ከ22 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 222 ብር ከ98 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 187 ብር ከ99 ሳንቲም ገዝቶ 191 ብር ከ75 ሳንቲም እየተሸጠ ነው። በንግድ ባንክ 184 ብር ከ48 ሳንቲም ገዝቶ 188 ብር ከ17 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገቢያ 127 ብር ከ84 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 108 ብር ከ93 ሳንቲም ገዝቶ 111 ብር ከ11 ሳንቲም እየተሸጠ ነው። በንግድ ባንክ 105 ብር ከ51 ሳንቲም ገዝቶ 107 ብር ከ62 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 117 ብር ከ06 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አሚሲኒያ ባንክ ነው። 98 ብር ከ73 ሳንቲም ገዝቶ 100 ብር ከ70 ሳንቲም እየተመነዘረ ነው። በንግድ ባንክ 96 ብር ከ72 ሳንቲም ገዝቶ 98 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 25 ብር ከ33 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 21 ብር ከ38 ሳንቲም ገዝቶ 21 ብር ከ80 ሳንቲም እየተሸጠ ነው። በንግድ ባንክ 20 ብር ከ90 ሳንቲም ገዝቶ 21 ብር ከ32 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 237 ብር ከ22 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 203 ብር 20 ሳንቲም ገዝቶ 207 ብር 27 ሳንቲም እየተመነዘረ ነው። በንግድ ባንክ 195 ብር 89 ሳንቲም ገዝቶ 199 ብር 78 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 584 ብር 20 ሳንቲም እየተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ሲሆን 493 ብር ከ19 ሳንቲም ገዝቶ 502 ብር ከ99 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 482 ብር ከ31 ሳንቲም ገዝቶ 491 ብር ከ95 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ82 ሳንቲም እየተመነዘረ ነው። የዩናይትድ አረብ ኤምሬትን ወይም የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 43 ብር ከ70 ሳንቲም ገዝቶ 44 ብር ከ57 ሳንቲም እየሸጠ ነው። በንግድ ባንክ 41 ብር ከ06 ሳንቲም ገዝቶ 41 ብር ከ89 ሳንቲም በመሸጥ ላይ ይገኛል አንድ የሳውዲ ሪያል በጥቁር ገቢያ 47 ብር ከ77 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 43 ብር ከ02 ሳንቲም ግስቶ 43 ብር ከ89 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 40 ብር ከ20 ሳንቲም ግስቶ 41 ብር ከ01 ሳንቲም እየሸጠ ነው። አንድ የኦማን ሪያል በጥቁር ገቢያ 466 ብር ከ22 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 252 ብር ከ92 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 475 ብር ከ97 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ሚን ይመስላል። እስከ መጨረሻው ድረስ የተከታተላቸውን ስለሆነ ከልብ የመነጨ ምስጋናችን እያቀረብን በዚያ በቃን። መልካም ጊዜ መልካም ቀን።